ዊክ የልጆን የተመጣጠነ ምግብ ለማሟላትና አንድ ዓመት ሲሞላው ወደ ደረቅ ምግቦች የሚያደርገውን ሽግግር ለማገዝ ስድስት ወር ሲሞላው የጨቅላ ህፃን ፍራፍሬዎችና አትክልቶችን ያቀርባል። አንዳንድ ኦርጋኒክ ብራንዶችን ጨምሮ በዊክ ከተፈቀዱ ከተለያዩ የህፃን ምግብ ብራንዶች ውስጥ መምረጥ ይችላሉ። በአራት አውንስ መያዣዎች የሚቀርቡ ቀላል ፍራፍሬዎችና አትክልቶችን ወይም የእነዚህን አትክልትና ፍራፍሬዎች ያልተቀመሙ ውህዶች ይፈልጉ። የተፈጨ ፖምና ማንጎ ውህድ አንዱ ምሳሌ ነው። ተጨማሪ ይዘት ለምሳሌ ስኳር፣ ጨው ወይም ጥራጥሬ የተጨመረባቸውን የጨቅላ ህፃን ምግቦች፣ ፍራፍሬዎች ወይም አትክልቶች፣ ስኩዝ ፖችስ ወይም የእርጎ ድብልቆችን አይምረጡ። እነዚህ በዊክ የተፈቀዱ አይደሉም። ሁለት ፓኮ ፍራፍሬና አትክልቶች መግዛት ይችላሉ፣ ነገር ግን እነዚህ እንደ ሁለት መያዣዎች እንደሚቆጠሩ ልብ ይበሉ። ከመግዛቱ በፊት የዊክ ካርዶ እርሶ የመረጡትን ምግብ ሁሉ የሚሸፍን መሆኑን ያረጋግጡ። በርከት ያሉ የዊክ ምግቦችን እየገዙ ከሆነና የግብይት ስህተት ከተፈጠረ ምግቦችን በሁለት ትንንሽ ግብይቶች ላይ አይተው ይሞክሩት። ችግሩ ከቀጠለ አካባቢው ካለው የዊክ ክሊኒክ ጋር ይገናኙ። የመረጧቸው የጨቅላ ሕፃን ምግቦች በዊክ የተፈቀዱ መሆናቸውን ለማረጋገጥ የእሽጉን ባርኮድ ስካን ለማድረግ ማይ ሚኒሶታ ዊክ መተግበሪያን ይጠቀሙ። የሸመታ መመሪያው መተግበሪያው ላይ ይገኛል፣ ወይም በአካባቢው ካለው የዊክ ክሊኒክ አንድ የታተመ ቅጅ እንዲሰጡ መጠየቅ ይችላሉ። አንዳንድ መደብሮችም የዊክ ምግቦችን ለማግኘት ያግዙ ዘንድ የመደርደሪያ ላይ ምልክቶች አሏቸው።